አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸውን ትኩስ መረጃዎችን በተለይ ከደቂቃዎች በፊት የኢትዮጵያ ብሔራዊ ባንክ በጉጉት ሲጠበቅ የነበረውና በትናንትናው ዕለት መግለጫ ሲሰጥ በዛሬው ዕለት የውጭ ምንዛሬን ዶላርን ለጨረታ እንዳሚያቀርብ መረጃዎችን ወደ እናንተ አደርሰናል። ታዲያ በዛሬው ዕለትም ከደቂቃዎች በፊት ብሔራዊ ባንክ የአንድ ዶላርን የመሸጫ ዋጋ ይፋ አድርጓል። ይህም ምን ይመስላል እንዲሁም ምን ያክል ዶላሮች ቀረቡ የሚሉትን ከብሔራዊ ባንክ የወጣውን መግለጫ በዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ በዛሬው ዕለት ዓለም አቀፍ የሥራ ማቆም አድማ ሊያደርጉ መሆኑ ተሰምቷል። ምን ተፈጥሯል የሚሉትን በተጨማሪም ደግሞ ከፌዴራል መንግስት እውቅና ውጭ ከሆኑ ኬላዎች ጋር በተያያዘ በተለይም ደግሞ በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከዚህ በፊት ይህንን መረጃ እንግዲህ አውጥቶት እንደነበር ቢታወስም በዛሬው ዕለት አመሻሹን የወጣ መግለጫ አለ። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከአንድ ሰዓት በፊት ወደ እናንተ አንድ መረጃ ደርሻለሁኝ። ይህም አስገዳጅን የደረጃ ሀና ለግብርን በተመለከተ በዚያ መረጃ ላይ ታዲያ የብሔራዊ ባንክ የዶላር ለጨረታ መቅረብና ሙሉ ዝርዝር መረጃውን ከብሔራዊ ባንክ በኩል አልወጣልንም እስካሁን ሰዓት ጀምሮ ሲወጣልን የምናደርሳችሁ ይሆናል ብለናችሁ እንደነበር ይታወሳል። ታዲያ ከደቂቃዎች በፊት ብሔራዊ ባንክ በዛሬው ዕለት ዶላርን ለጨረታ ስለማቅረቡና ይህም የዶላር ለጨረታ መቅረብ በተለይ አሁን ላይ በሀገራችን ላይ የውጭ ምንዛሬ እጥረት ከመታየቱ አንጻር በባንኮች ከፍተኛ የሆነ የውጭ ምንዛሪ ግኝት አስተዋጽኦ እንደሚያደርግ ከብሔራዊ ባንክ በኩል የተለያዩ መረጃዎች ይወጣሉ። ታዲያ በዛሬው ዕለት የኢትዮጵያ ብሔራዊ ባንክ በተለይ ከዚህ በፊት በየ15 ቀኑ አንድ አሜሪካ ዶላርን ለጨረታ ምን ያክል ዋጋ እንደሚያቀርብና በየ15 ቀኑ ደግሞ የተለያዩ የዶላር ጨረታዎችን እያቀረበም እንደሚገኝ በተለያዩ ጊዜያት መረጃ ደርሰናል። ታዲያ ከደቂቃዎች በፊት ብሔራዊ ባንክ በጨረታው ለተሳኩ ሁሉም የዋጋ ጥያቄዎች የተመዘነ አማካኝ ዋጋ በአንድ የአሜሪካ ዶላር ላይ 132 ብር ከ96 ሳንቲም መድረሱ ነው የተገለጸው። በአጠቃላይ 16 ባንኮች በጨረታው የተጠየቁትን የውጭ ምንዛሪ ድልድል ማግኘት ችለዋልም ብሏል። ባንኩ ከ15 ቀናት በፊት ባካሄደው ተመሳሳይ ጨረታ ላይ አንድ አሜሪካ ዶላርን በአማካኝ 131 ብር ከ70 ብር መሸጡ ይታወሳል። ብሔራዊ ባንክ በየ 15 ቀኑ የውጭ ምንዛሬ በጨረታ መሸጡን እንደሚቀጥል የገለጸ ሲሆን ለዛሬ ጨረታ 50 ሚሊዮን አሜሪካ ዶላር ለባንኮች እንዲገዙ ቀርቦ ነበር። ቀጣዩ የውጭ ምንዛሬ ጨረታ ከሁለት ሳምንት በኋላ የሚካሄድ ሲሆን ዝርዝር መረጃውን ከጨረታው ቀን በፊት ይፋ ማድረጉን እንደሚቀጥል ነው የተገለጸው። እኛም ወደ እናንተ እናደርሳለን። በሌላው መረጃችን በተለያዩ ክልሎች የጤና ባለሙያዎች መንግስት የደሞዝ ጭማሪን የትርፍ ጊዜ ክፍያና ምቹ የስራ ሁኔታ ማግኘትን ጨምሮ ለነሷቸው ጥያቄዎች ምላሽ ካልሰጠ በቀጣይ ሳምንት አገር አቀፍ የስራ ማቆም አድማ እንደሚጠሩ አስጠንቅቀዋል። የስራ ማቆም አድማ ጥሪው አስተባባሪ አካላት በተለያዩ ክልሎች የአስተዳደርና ጸጥታ አካላት በጤና ባለሙያዎች ላይ ለሚደርሱት የመብት ጥሰት ተጠያቂነት እንዲሰፍንም ጠይቋል። ከትላንት ጀምሮ የጤና ባለሙያዎች መንግስት ለጥያቄያቸው ምላሽ እንዲሰጥ በማህበራዊ መገናኛ ዘዴዎች መልእክታቸውን በማስተላለፍ ላይ እንደሚገኙ ዋዜማ አመሻሹን ዘግቦታል። በሌላው መረጃችን ከፌዴራል መንግስት እውቅና ውጭ የሆኑ የክልል መንግስታት የሚያስተዳድሯቸው 297 ህገወጥ ኬላዎች በተለያዩ የአገሪቱ ክፍሎች እንደሚገኙ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መገኘቱን ሸገር ዘግቧል። ህገወጥ ኬላዎች እንዲነሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ካሁን ቀደም ትእዛዝ ሰጥተው እንደነበርም ይታወሳል። ሆኖም ህገወጥ ኬላዎችን የንግድ ስርዓቱን እያከናወኑና በገቢና በውጭ ንግዶች በሸቀጦች ነጻ ዝውውር ላይ አሉታዊ ጫና እየፈጠሩ መሆኑን ቋሚ ኮሚቴው ማስረዳቱን ዘገባው ጠቅሷል። ላብነትም በኦሮሚያ ክልል ከጅማ በር ወደ ወሊሶ በሚወስደው መንገድ ላይ ሁለት ህገወጥ ኬላዎች መኖራቸውን ቋሚ ኮሚቴው ተናግሯልም ተብሏል። በሲዳማ ክልልም በርካታ ህገወጥ ኬላዎች እንዳሉ መረጋገጡን ቋሚ ኮሚቴው እንደገለጸው አመሻሹን ከዋዜማ ያገኘነው መረጃ ያመላክታል። አርብ በስዊዘርላንድ ይጀመራል ተብሎ የሚጠበቀው ንግግር እንደሚሳተፉ የአገሪቱ የውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ የግምዣ ቤት ጸሐፊና የዩናይትድ ስቴትስ የንግድ ወኪል የሆኑት እነዚህን ንግግሮች ወክለው በንግግሩ እንደሚሳተፉ በቢሮቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ የሰጠች ሲሆን በእያንዳንዱ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣኗል ማስታውቃለች። የዓለም አቀፍ የንግድ ባለሙያዎች የአገሪቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲም ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት የሆኑትና የዶናልድ ትራምፕን በዓል ሲመታ ከታደመ በኋላ በከፍተኛ ባለስልጣናት ደረጃ የሚደረግ የመጀመሪያው ግንኙነት መሆኑ ተገልጿል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች በሙሉ ኢትዮጵያ ንግድ ባንክ አዲስ አሰራር መዘርጋቱን ፕሬዝዳንቱ ገለጹ። ባለም አቀፍ ኮንቬንሽን ማዕከል እየተካሄደ የሚገኘውን የኢትዮጵያ ታምርት ኤክስፖ ላይ የግብርናና ግባት የሚቀነባበሩ የማዕድን ምርት የሚያመርቱ ፋብሪካዎች የሰውን እንቅስቃሴ የሚያቀላጥፉ ማሽኖች እና ሌሎች ተግባራትን የሚያከናውኑ መሳሪያዎች እየቀረቡበት ሲሆን የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሴኖ ኤክስፖን ጎብኝተዋል። በፓናል ውይይቱ ላይም የተሳተፉ ሲሆን በኢትዮጵያ ታምር መርሃ ግብር የኢትዮጵያን ኢኮኖሚ እድገት የሚያረጋግጡ ታላላቅ ተግባራት የሚያከናውኑ መሆናቸውን አቶ አቤሴኖ በጉብኝታቸው ላይ ተናግረዋል። አቶ አቤ በፓናል ውይይቱ ላይ የውጭ ምንዛሬ አቅርቦት በተለይ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ መሻሻሉን እንዲሁም ከፍተኛ ብድር በተመጣጣኝ የወለድ ምጣኔ ለረዥም ጊዜ ብድር ከ16.5% በማይበልጥ ለማኒፋክቸሪንግ ዘርፍ ባንኩ እያቀረበ እንደሚገኝ ጨምረው ገልጸዋል። የኢትዮጵያ ታምርት ኤክስፖ ላይ የኢትዮጵያን እድገት የሚያረጋግጡ ምርቶችና ምርታማነትን ለማሳደግ የሚያስችሉ ለሀገር ኢኮኖሚ እድገት ጉልህ ድርሻ ያላቸው ከመሆናቸውም በተጨማሪ ዜጎችን በማነቃቃትና አምራቾችን በማበረታታት በኩል ትልቅ ሚና የሚጫወቱ ግዙፍ ስራዎችም ቀርበዋል ሲሉ በዛሬው ዕለት የወጣው መረጃ ያመላክታል። ለዛሬ ያቀረብኩላችሁ መረጃዬን ይመስላል። ቪዲዮ ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን አድርሶት እያልኩ እስከ ፍጻሜው ድረስ አብሯቸውን ስለቆያቸው ልባዊ ምስጋናችን የሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።